ሰላም ሰላም፣ ጤና ይስጥልን እንዴት ከርማችኋል? ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ ከትረስ አግሮ ኮንሰልቲንግ። ዛሬ ላይ እንግዲህ በእንቁላል ጣይ ዶሮች በሚገኙበት ፋርም ውስጥ ነው የሚገኘው። ሁላችሁም እንደምታውቁት እንግዲህ በእርባታችን ውስጥ የሚያስፈልጉን እነዚህ ሁለት መሰረታዊ ነጥቦች አሉ። ይህም የእርባታችሁ የሙቀት መጠን ቴምፕሬቸር እና የእርጥበት መጠን ወይንም ደግሞ ሂዩሚዲቲ ብለን የምንጠራቸው ናቸው። እንግዲህ ሁላችሁም እርባታን ስታስቡ በተለይ የከተማ እርባታ ላይ ሁልጊዜ በአይምሯችሁ የሚመጣው ነገር ቢኖር የዶሮ ቤት ሽታ ነው። እንግዲህ የዶሮ ቤት ሽታ እጅግ በጣም ዶሮ ቤት ሲሸጥ ታውቃላችሁ፣ እጅግ በጣም ሰውን አያስጠጋም። ከማህበረሰብ ከጎረቤት ድረስ ሊያጋጫችሁ ይችላል ማለት ነው። ዶሮ እርባታችሁ ኩሱ እንዳይሸት ከተፈለገ እንዲሁም ደግሞ ንጹሕ የሆነ እርባታ ጣቢያ እንዲኖራችሁ ከተፈለገ እነዚህን መሰረታዊ ነገሮች ማሟላት አለባችሁ። ይህም እርባታችሁ ጣቢያን የሂውሚዲቲ መጠን ወይም የእርጥበት መጠን ባላንስ ማድረግ አለባችሁ። ይህም እንግዲህ እርባታችሁ በቂ የሆነ አየር የሚያስገባ ግራና ቀኝ ክፍት መሆን መቻል አለበት ማለት ነው። ስለዚህ በተለምዶ የታሸገ ቤት ሲሆን በቂ መስኮት ሳይኖረው ሲቀር እንዲሁም ደግሞ የእርባታችሁ ከፍታ በጣም አጭር ሲሆን ዶሮ ቤት ውስጥ እርጥበት ይከማቻል ማለት ነው። በተለይ ሁሚዲቲ 60 ፐርሰንት ከዛም በላይ ሊደርስ ይችላል። ነገር ግን ይህን ማስተካከል መቻል አለባችሁ። ትክክለኛ የእርጥበት መጠን ብዙ ጊዜ 30 ፐርሰንት ሪከመንድ ይደረጋል ማለት ነው። ወይንም ተመራጭ የሁሚዲቲ አማውንት 30% ነው ማለት ነው። ሶ ሁለተኛው እንደ ምክንያት የሚነሳው በእርባታችን ውስጥ የምንጠቀመው ወተር ሲስተም ብዙውን ጊዜ የማኑዋል ሲስተም ነው የምንጠቀመው። በዚህ ምክንያት ዶሮች ውሃውን ሊደፉ ይችላሉ። እንዲሁም ሰራተኞቻችን ውሃ በሚያስገቡበትና በሚያስወጡበት ሰዓት ላይ ውሃ ሊደፋ ይችላል ማለት ነው። ከዚህ የተነሳ ጉዝጓዙ ሊረጥብ ይችላል ማለት ነው። በዚህም ምክንያት ደግሞ የሚነሳ ከፍተኛ ሽታ ማህበረሰብ ጎረቤት ሊበክል ሊያስቸግር ይችላል ማለት ነው። ከዛም ባለፈ እርባታችን ውስጥ ሽታ ተፈጠረ ማለት ከፍተኛ የሆነ የአሞኒያ ክምችት እንዲፈጠር ያደርጋል። በዚህም ምክንያት ዶሮች ጤና ላይ ከፍተኛ የሆነ ጉዳት ያመጣል ማለት ነው። ስለዚህ የእርባታችሁን የሂሙዲቲ መጠን ወይም ደግሞ የእርጥበት መጠን የግድ መቆጣጠርና መከታተል መቻል አለባችሁ ማለት ነው። ሰ ሁለተኛውና ደግሞ እጅግ በጣም አስፈላጊው የእርባታችሁን የቴምፕሬቸር መጠን ሬጉሌት ማድረግ ወይም መቆጣጠር መቻል አለባችሁ። እንግዲህ ብዙ ጊዜ ከአርቢዎች የምሰማው ወይም የማስተውለው የእንቁላል ቅርፊት ሳሳብን፣ ስለዚህ መኖ ተበላሽተዋል ወይም ቫይታሚን አንስዋቸዋል ወይም ዶሮቻችን ታመዋል የሚል ምክንያት ያነሳሉ። ነገር ግን የቅርፊት መሳሳት ሁልጊዜም እነዚህ ምክንያቶች እውነት ናቸው ማለት አይደለም። እንደ ተጨማሪ የዶሮ እርባታችሁ በጣም የሚሞቅ ከሆነ ዶሮቻችሁ ክንፋቸውን አንስተው የሚቆሙ ከሆነ እንዲሁም ደግሞ የሚያለከልኩ ከሆነ አሊያም ደግሞ በሰውነታቸው መሬት ላይ ዝርግት ብለው የሚተኙ ከሆነ ዶሮ ቤት ውስጥ ከፍተኛ ሙቀት እንደተፈጠረ ማሳያ ነው ማለት ነው። ስለዚህ በዚህን ወቅት ከፍተኛ የሆነ ማለክለክ ስሜት ወይም ፓንቲንግ ብለን የምንጠራው ስለሚኖር ከፍተኛ የሆነ ካርቦን ዳይኦክሳይድ ከሰውነታቸው ይወጣል ማለት ነው። በዚህ ምክንያት እንቁላል ለመስራት የሚያገለግለን ካልሽየም መጠኑ እየቀነሰ ይመጣል ማለት ነው። ለምን ካልሽየም ካርቦኔት በባህሪው አሲዳማ ነው። ካልሽየም ካርቦኔት በደም ውስጥ ያለው መጠን ተሰባብሮ ካርቦን ዳይኦክሳይድ እየሆነ ከሰውነታቸው በወጣ ቁጥር ደማቸው የፒኤች መጠኑ እየጨመረ ወደ ቤዝነት እያደላ ይመጣል ማለት ነው። ስለዚህ በዚህ ምክንያት የካልሲየም መጠኑ ዲቫሌት ሊያደረግ ወይም ሊወርድ ይችላል። በዚህ ምክንያት ቅርፊቱ ሊሳሳ ይችላል ማለት ነው። ስለዚህ ግራና ቀኙ ቅድም እንዳልኳቸው በማስተካከል ንፋስ እንዲገባ በማድረግ ዶሮች እንዳይሞቃቸው ምቹ ኢንቫይሮመንት አሊያም ደግሞ የተለያዩ ፋን ሲስተሞችን በመጠቀም እንዲቀዘቀዘጋቸው ማድረግ መቻል አለባችሁ ማለት ነው። ስለዚህ እነዚህን ሀሳቦች ተግባራዊ በማድረግ ጤናማ እንዲሁም ምርታማ እርባታን እንድታቋቁሙ ሳይንሳዊ ምክራችንን፣ አስተያየታችንን ወደ እናንተ መለገስ ፈልጋለሁ። እስካሁን ሀሳብ አስተያየት ስሰጥ የነበርኩ ዶክተር ተክሌ ሽፋራው ነበርኩኝ። ይህንን ቻናል ሰብስክራይብ፣ ሼር እና ላይክ ማድረጋችሁ እንዳይረሳ። ስለምትወዱን፣ ስለምትከታተሉን እንዲሁም ደግሞ አብራችሁን ለመስራት ስለመረጣችሁን እጅግ አድርገን እናመሰግናለን። በመጠማመን ያርቡ።